አንድን ሰው ሊያነሳሳም ወይም ሊያጠፋ ይችላል። ሌላው ስውር ጫናን ይሸከማሉ። ምንድን ነው ስውር ጫና ማለት? ከካሜራ ፊት ለፊት ሀፒ ሀፒ ኩልኩል፣ ምርጥ ምርጥ፣ አሪፍ አሪፍ ልብስ፣ ግን ብዙ ጊዜ ጭንቀትን፣ ብቸኝነትን፣ ድንጋጤን፣ ፍርሃትን፣ የመፈረጅ ፍርሃትን ይደብቃሉ፣ አይገልጹትም። ከካሜራ በስተጀርባ ብዙዎች እውነተኛ ስሜትን ይታገላሉ ከዚህ አይነት ስሜቶች ጋራ ካሜራ በስተጀርባ ብዙ ትግል አለባቸው። ለግንዛቤ ያህል የማህበራዊ ሚዲያ ተፅዕኖ ፈጣሪ ኢንፍሉዌንሰር ምን አይነት ሰው ነው? ያው ለግንዛቤ ያህል ነው። አንድ የማህበራዊ ሚዲያ ተፅዕኖ ፈጣሪ ወይም ኢንፍሉዌንሰር ተከታዮች ያሉት ሰው ብቻ አይደለም። ፎቶ የሚለጥፍም ሰው ብቻ አይደለም። አንዳንዴ ቫይራል የሚወጣም፣ ቫይራል የሚሆንም ሰው ነው ማለትም አይደለም። እውነተኛ ተጽዕኖ ፈጣሪ ማለት የአስተሳሰብ ዘይቤዎችን ባህሪያቶችን፣ ውሳኔዎችን የሚለውጥ ሰው ነው ወይም የሚያስለውጥ እራሱ ቢያውቀውም ባያውቀውም እንደማለት ነው። እነሱን እየተከተሉ የተለያዩ ነገሮችን የሚያደርጉ ሰዎች ተጽዕኖ ፈጣሪዎች ይባላሉ። እስቲ በቁጥር ከፋፍለን እናያቸው። አንደኛ አስተያየቶችን ወይም አመለካከቶችን መቅረጽ ይችላሉ። በምን? የሚናገሩት ነገር በሺዎች የሚቆጠሩ ሰዎችን የሚያስቡትን፣ የሚሰማቸውን ወይም የሚሰሩበትን መንገድ ሊለውጥ ይችላል። ስለዚህ እነሱ በሚናገሩት ነገር የሰዎች አመለካከት ይቀየራል ማለት ነው። ሁለተኛ፣ ኃላፊነት አለባቸው ብለን ማየት እንችላለን። እያንዳንዱ ፖስት መዘዝ አለው፣ አዎንታዊም ሆነ አሉታዊ። ተጽዕኖ ፈጣሪዎች ሊያነቃቁ ወይም ሊጎዱ ይችላሉ፣ ሊያስተምሩ ወይም ሊያስቱ ወይም ሊያሳስቱም ይችላሉ። ሶስተኛው በስሜት ላይ ተጽዕኖ ያሳድራሉ። እነማ ኢንፍሉዌንሰሮች ማህበራዊ ሚዲያ የሶሻል ሚዲያ ተጽዕኖ ፈጣሪዎች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወጣቶች ብዙ ጊዜ እራሳቸውን በተጽዕኖ ፈጣሪዎች በሚያሳዩት ነገር ያወዳድራሉ ወይም ይወዳደራሉ። አንዳንዴ ይነሳሳሉ፣ ግን አንዳንድ ጊዜ በራስ መተማመናቸውም ሊጠፋ ይችላል። ምክንያቱም እነዛ ሰዎች ያሉት ነገር ብቻ ትክክል እንደሆነ አድርገው ስለሚገነዘቡ ወይም ስለሚቀበሉ ማለት ነው። ሌላው በአራተኝነት ተጽዕኖ ፈጣሪዎች ትሬንድ ወይም አዝማሚያዎችን ወይም ይሄ አዳዲስ ነገሮችን ይፈጥራሉ እና እነዛ አዳዲስ ነገሮች ደግሞ አዲስ ባህሪን ያለማምዳሉ። መጥፎም ቢሆን ጥሩም ቢሆን ማለት ነው። ስለዚህ ተጽዕኖ ፈጣሪዎች የሚለብሱት፣ የሚናገሩት፣ የሚደግፉት ወይም የሚቃወሙት ነገር ለብዙ ተከታዮች መደበኛ ወይም ኖርማል ይሆናል። እንዴ እነሱ አድርገውት፣ እገሌ አድርጎት፣ እገሌ አድርጎት ተብሎ እንደምናየው እንደምንወስደው ማለት ነው። ሌላው በአምስተኛ ደረጃ ትኩረትም በሚስብ ቦታዎች ይገኛሉ። ስፖት የሆኑ ቦታዎች ላይ እነሱ አይጠፉም። ትኩረትን በሚስብ ቦታዎች ላይ ይገኛሉ። በዛ ላይ ደግሞ ወይም ደግሞ ሁሉንም ነገራቸውን አደባባይ ላይ ያወጣሉ። ስለዚህ ሰዎች የሚያደርጉትን ሁሉ ይመለከታሉ። ስኬታቸውን፣ ስህተታቸውን፣ ግጭቶቻቸውን፣ የአኗኗር ዘይቤያቸውን። ይህም ማህበረሰቡን ስኬትን እንዴት እንደሚተረጉመው ላይ ተጽዕኖ ያሳድራሉ ማለት ነው። አንዳንድ ጊዜ የስኬት መለኪያ ሆነውም የሚቀመጡባቸው ጊዜቶች አሉ። ሌላው ስውር ጫናን ይሸከማሉ። ምንድን ነው ስውር ጫና ማለት? ከካሜራ ፊት ለፊት ሀፒ ሀፒ ኩልኩል፣ ምርጥ ምርጥ፣ አሪፍ አሪፍ ልብስ፣ ግን ብዙ ጊዜ ጭንቀትን ብቸኝነትን፣ ድንጋጤን፣ ፍርሃትን፣ የመፈረጅ ፍርሃትን ይደብቃሉ፣ አይገልጹትም። ከካሜራ በስተጀርባ ብዙዎች እውነተኛ ስሜትን ይታገላሉ። ከዚህ አይነት ስሜቶች ጋር ከካሜራ በስተጀርባ ብዙ ትግል አለባቸው። እንግዲህ የግንዛቤ መልእክቶችን በቪዲዮዎች አዘጋጅቶ በድምፅ ተርኮ በካሜራ ፊት ማቅረብ ወይም ተጽዕኖ መፍጠር ቀላል ነገር አይደለም፣ ወይም ጨዋታ አይደለም። ወይም ደግሞ የመወደዱ ይሄ የላይክ የላይክ ጉዳይም ብቻ አይደለም፣ የፎሎወርም ጉዳይ ብቻ አይደለም። ኃላፊነት ነው፣ ትልቅ ኃላፊነት ነው። ምክንያቱም አንድ ቪዲዮ አንድን ሰው ሊያነሳሳም ወይም ሊያጠፋ ይችላል። አንድ መልእክት ሊፈውስ ወይም ሊጎዳ ይችላል። አንድ ተጽዕኖ ፈጣሪ ጠይቅ፣ እነሱ ምን እንድንሆን ነው ተጽዕኖ የሚያደርጉብኝ? ተጽዕኖ ፈጣሪ ከመሆነ በፊት ጠይቅ። በህይወት ላይ በትክክለኛው መንገድ ተጽዕኖ ለማድረግ ዝግጁ ነኝ ወይ? በል እንበል። ማህበራዊ ሚዲያ ኃይል አለው እና ተጽዕኖ የሚፈጥሩ ሰዎች ያንን ኃይል በእውነት በርህራይና በኃላፊነት መጠቀም አለባቸው ብዬ አስባለሁ። ያው ለገንዛቤ ያህል ነው የተሰማኝን የተመለከትኩትን ያየሁትን ተጽዕኖ ፈጣሪነትና አጠቃላይ ሁኔታውን በተመለከተ እችን ሀሳብ ጣል ለማድረግ ያህል ነው። ይመቻችሁ።